አለሁልሽ ቆየው። እንዴ ቀላል ቆየሽ? ደርሻለሁ ካልሽ እኮ ቆየሽ። ታክሲ መንገድ ተዘጋግቶብኝ እኮ ነው። እዚሁ ገትረሽ ልታስዥ ነው ብዬ ነበር። ምንድን ነው ማስይዘሽ? እሱ እንታይ አሁን። እንሄች ሜሪ የሆን ሾ ነገር አለ? ምን ልሆን ትችላለሁ? ያለመደብሽን መደብሽን ማስክ አድርገሽ የመጣሽው ደግሞ ለምንድን ነው? ምን ነው ማስክ ማድረግ ብርቅ ነው? ተሸፋፍለሽ ያለ እኮ እና ምን ችግር አለው? ሜሪ የተፈጠረ ነገር አለ። አክስትሽ መሞቷን አልሰማሽም? እሱን ማ ሰምቻለሁ። እና ታዲያ የተፈጠረ ነገር አለ የምትይኝ ምንድን ነው? እና እንደዚህ የተሸፋፈንሹ ከእሷ ሞት ጋር በተያያዘ ነው? እርግብ፣ ቆይ ምን ሆነሽ ነው መንገድ ላይ ገትረሽ የምታናዝሽኝ? ፈራሁኝ እኮ። ምንድን ነው የሚያስፈራሽ? እኔ አላውቅም ብቻ፣ ግን የሆነ ልክ ያልሆነ ነገር እንዳለ እየተሰማኝ ነው። እና ታዲያ ምን ይሻላል? የተፈጠረውን ነገር ንገሪኝ እርግብ። ምንም የተፈጠረ ነገር የለም አልኩሽ እኮ። እኔ እንጃ ሜሪ፣ የምትይኝ ነገር ግን እውነት እየመሰለኝ አይደለም። እንደሱ ከመሰለች መመለስ ትችያለች እንዴ ሜሪ? ቆይኝ እንጂ ምንድነው? እርግብ ትተሽኝ እየሄድሽ ነው? እና አብረሽ ልሄድ። እንደሱ ማለት ሳይሆን፣ ቆይ ምን እንዳደርግ ነው የፈለግሽው? ግራ ገባኝ እኮ አንቺ ማጤነኝ አደለሽም። ምን አደረግኩኝ? አዲስ አበባ እየኖርሽ ይሄን ያህል መደበቅሽ ሳያንስ እንደገና ወደ ኋላ ታያለሽ? የተፈጠረውን ነገር እንድትነግሪኝ ብዬ እኮ ነው እርግብ። እባክሽ ልቤን አታድርቂው። ምንም ነገር አልተፈጠረም። ምትሄጂ ከሆነ አብረን እንሂድ። እሺ በቃ እንሂድ። ሮ ሜት ያች ይሻላል። እናንተ ናችሁ እንዴ? አዎ ማን መስሎሽ ነበር ማየ እኔማ አባታችሁ መስሎኝ ነበር። እኛንን ማዬ እንዴት ነሽ? ደህና ነኝ። እንዴት ናችሁ? አለን። ምን ሆናችኋል? ልጅቷን አግኝተናት ነበር። ሜሮንን አግኝተናት ነበር። እሺ፣ ታዲያ ምን ነገረቻችሁ? ምንም? ምን ማለት ነው ደግሞ? ምንድን ነው እማዬ? ልጅቷ ምንም ነገር መናገር አትፈልግም። ለምን? እሱ እንኳን እኛንም አልገባንም። ምናልባት የምታውቀው ነገር ስለሌለ ነው። አይ አይመስለኝም። እንዴት ሁኔታ ሁሉ ግን የሆነ ነገር የምታውቅ ነው የሚመስለው በዛ ላይ ደግሞ ንገሪን ስንላት ሞቴን ትሞቱልኝ ያላችሁ ያላለች መሰለሽ። ምን እያልሽ ነው ሰላምዬ? እኛም አልገባንም እማዬ። ታዲያ ምን ይሻላል አሁን? ምናልባት ሌላ መፍትሄ ይኖርን? ምን አይነት መፍትሄ ይኖራል? እሱን አላውቅም ምናልባት የማያሰበችው ነገር ካለ ብዬ ነው። ምናልባት ድጋሜ ሄዳችሁ ትጠይቁ ይሆን? እሺ ትላለች ብለሽ ነው ማየ? እንደው ምናልባት እኔ በበኩሌ ምንም ነገር የምትነግረን ነው ይመስለኛል። እንዴት? አላውቅም ብቻ ሁኔታዋ ግን ከው ነገር ምሸሽ ነው የሚመስለው። በቃ ለማንኛውም እናንተ አትጨነቁ ልጆች። እኛማ ምን እንሆናለን ማየ፤ ደግሞ ዛሬ ምንም ምግብ አላመጣልን። ችግር የለውም ትንሽ ንጫወትና ትሄዳለችሁ። እሺ፣ ደስ ይላል እና እንዴት ነሽ ማሚ? እንዴት ናችሁ? ግን አልነበራችሁም ቤት። አሁን ምን አባቴ ነው የማደርገው። ምን ሆንሽ ደግሞ? የአክስቴ ጉዳይ ነው። እሷ ሞት ይቻላል። እሷማ ሞታለች። እና ፈረ ምንድን ነው ያስጨነቀሽ? ገዳይ ያስጨነቀች ገዳይ። ደግሞ ምን ይሆናል? አባቴ ደውሎ ስለ ወይዘሮ ሜላት እንድነግረው ጠይቆኝ ነበር። ለምን? ሊገላት ነዋ። ሌላ ለምን ይሆናል? ምን ምን ይሁን ብሎ ነው የሚገላት? አክስቴ እኮ የአባቴ ልትናት ትረሻለሽ እንዴ? እና ብትሆንስ፣ ሜላት የምትባለውን ሴትዮ ያውቃት ማለት ነው? እሱ ማየት ያውቃታል። ግን ደግሞ ለበቀል እየተዘጋጀ ነው አባትሽ። ግን እየተሳሳተ ይመስለኛል። እንዴት ማለት ስታስቢው? ቆይ ሜላት የምትባለዋ ሴትዮ አክስትሽን የምትገላት ይመስልሻል? አላውቅም። አንዳንዴ ይመስለኛል፣ አንዳንዴ ደግሞ አይመስለኝም። ቆይ ለምንድን ነው የሚመስልሽ? ለምንድን ነው የማይመስልሽ? አክስቴ ወይዘሮ ሜላት ላይ ያደረገችውን ነገር ሳስብ አድርገው ሊሆን ይችላል ብዬ አስባለሁ። አልገደለቻትም ብለሽ እንድታስብ ያደረገች ነገር ምንድን ነው? ወይዘሮ ሜላትን ደግሞ ለረጅም ጊዜ አይቻታለሁ ምናምን እንደዛ አይመስልም ለማንኛውም ብዙ ማታቂ ነገር አለ። ምንድን ነው ሜሪ? ልታየው አይደል? ሜሪ ምንድን ነው እያየሽ? አይ እኔ ተሳስቼ አይደለም። አይደል አክስቴ ናት አይደል? የሞተችው አክስትሽ እኮ ከሞተች፣ ቆይ ግን ይህ ማን ነው? እሱን አላውቅም ብቻ ግን አክስትሽን የገደለቻት ወይዘሮ ሜላት እንዳለሆነች ነች እንድታውቂው ብዬሽ ነው። ጋሼ ሀናን ሲያገኙት ብቻዋን ነበረች ማለት ነው ያው ማለቴ አብሯት ሰው አልነበረም። ምንም ብላል ማለቴ፣ ያው ሌላ ሰው ማንም አልነበረም። ከአባቷ ጋር ነው የምትኖረው፣ እሱም ደግሞ ቤት ውስጥ የለም ማለት። ሌላ ሰው ማንም አልነበረም። ማን ሊኖር ይችላል? አብሯቸው የሚኖር ሌላ ሰው አለ እንዴ? ከሌላ የተውት ጋሼ፣ በቃ ምግቡ ላምጣልዎት። ሌላ ሰው ስትል ማለት ነው ይህን ስልክ አይሰራም እንዴ? ደግሞ ይሰራል። ታዲያ አስራ ምን ሆኖ ነው የማይደውልልኝ? እሹ መደወሉ ቢቀር ቢያንስ እኔም ናፍቀሽኛል የሜል ቴክስ ለምንድን ነው የማይልክልኝ? እኔ ላኩለት አልደረሰው ሆነ ይሁን። ደግሞ ደርሶታል እና እየኮራብኝ ነው ማለት ነው። ደግሞ እዛም የኮር አይነት ልጅ እኮ አይደለም። እና ለምንድን ነው የማይደውልልኝ? እኔ ልደውልለት? አይ አልደውልም። እሱ ራሱ ይደውል። ግን እኮ በጣም ናፍቆኛል። ወይኔ ሀና፣ ምን እየሆንኩኝ ነው? እዝራ በመብርሃን ደውልልኝ፣ ካልሆነ ሞት ይባሃለሁ። እርግጠኛ ነህ ግን ምናሴ? አልተሳሳትክም? አሁን የርንበት ቤት ነው ቤቷ። አንቺ ደግሞ ስናግረን እዚህ አልነበርሽ እንዴ? እና በሆንስ እንኳን ይሄን ሁላ ሽርንቁላ ይቅርና ስሟን እራሱ እረስቸዋለሁ። ሽርንቁላ ደግሞ ምንድነው? የአንተ ስም ነው ማለት ባክ የፀሐይዋን ሰው ደሞ አንተ ማታድርቀኝ አስቶናት እንደዚህ ስትል ሰማት። ቆይሽ የማታውቂውን ነገር ለምን ታወሪያለሽ? ምን አሴ ግን ምን ሆነህ ነው? ተው ስትብል ጭራሽ ይበስባል እንዴ? እነዚህ በእንቁላሉ ካልቀጠውሽ እኮ ነገ ማይክ ሳገኝ መድረክ ላይ ወጥተሽ የማየውን ነገር ልታወሪ ነው ጭራሽ አንተ መጫዎች አረከኛ ሰሩ የኔ ኮፈታ አላርግሽ ይሄ ሲያስጠላ አንተም ብሎ ፈታ የሚያደርግሽ እነዚህ ወይዘሮ ሜላስ ልጆች አይደሉ እንዴ? ቆይ ዝም ይሰራሉ። እሺ አሁን ቆይ ምንድነው የምናደርገው? እኔ ምን አውቃለሁ። እንዲህ ሰላሚ ቆይ አብረን እንደ የመጣ ነው እና ቢሆንስ፣ እኮ ምን ማድረግ እንዳለብን መነጋገር አለብን። ሰውዬ እዚህ ድረስ አብሬ ከመጣው አይበቃም? አይበቃም ማለት ነው። ምን እንደምታደርግ እዛው ቁጭ ላይ ራስ አስብ። እሺ ደግሞ የፀሐይዋን ሰውኝ፣ ምን ላድርግ ብዬ ካንተ ጋር ልትዳርቅ። ቆይ ግን አንተ ልጅቷን ታውቃታለህ? እኔ ንጃ ይመስለኛል። ይመስለኛል ማለት ምን ማለት ነው? ያው እርግጠኛ አይደለም ለማለት ነው። ወይኔ ምን አሴ። ግን ጉታም ነገር ነህ። ጉት ደግሞ ምን ማለት ነው? መዘዝ ነው እንዴ? ደግሞ ምን አደረኩኝ አሁን? ይችን እማዬ ማን ነበር ያለችው ስሟን? ቆይ ከየት አገኘኋት? እኔ መቼ አገኘኋት? ቤት መታ ነው እንጂ። አረ በስመ አብ! በል አንተ መቼም አያልቅብህ ሰላምዬ ልጅት እኮ ምናልባት የምታውቀው ነገር ይኖራል። እሱ ደግሞ ማየ ነፃ ለማውጣት ይረዳናል። እሱም ብያር እንደዚህ ጻይሌ ተጎልቻ ያለውት ለማንኛውም እስኪ ትንሽ እንጠብቃት። ታዛስ ቤት ካሉኝ በቃ ወታ ነው የሚሆነው። እነዚህ ሆነን እንጠብቃት አይሻልም? ሰሉ እሱ በቃ እንደሞ ራስ እንዳያመ ፀሐይም እየመጣ ስለሆነ የሆነ ቦታ ቁጭ ብለን እንጠብቃት አይሻል? እርግጠኛ ነኝ እኔ ፈልገው ነው የሚሆነ የመጡት ከፖሊሶቹ ጋር ተባብሮ መሆን አለበት። ዛሬ የት ሄደ ነው እንደዚህ ልም ያልከው? እሺ የት ብዬ ልፈልግ? ግራ ገባኝ እኮ። አሁንም እንደባለፈው አንዱ መንገድ ላይ ክልትው ብላ። አይ እንደው ምን አባቴ ባደርግ ይሻለኛል? እስቲ ቆይ እንደፈረደብኝ ሰዎች ልጠይቅ። አዊ አባቴ እንደው ምን አድርጌውት ነው እንደዚህ አድርገው የሚፈትኑን? ቆይ ግን እኔ አላሳዝኖት። እሽ እሺ ቆይ አሁን እንዴት ብዬ ነው መኖር የምችለው? የት እንዳለው ቢጠቁሙኝ ምን አለ? አይ አይ ድንብላል እንደ ውጣ ፋንታሽ ሁሉ የማይሳካናል። ለልቤ ማረፊያ ያገኘው ስል ይኸው እሱም እልም አለልሽ። እንዴት፣ ወልካባይ እናንተ የት ሄዳችሁ ነው? ይህ ምን አሴ ነው? ዛሬ እኮ ሲያዞረኝ ዋለ። እንዴ እንዴ፣ የት ነው ደግሞ? እሺ ሄደን። እኔ ምን አውቃለሁ ብለህ ነው ዝም ብሎ ሰፈር ለሰፈር እንደቁራለን? ሲያዞረኝ ዋለ። ለምን አባዬ? ተው በቃ፣ ልታስወራኝ ነው አይደል? እንዴ፣ ምኑን? ሰላምዬ፣ አሁን የመጣሁት ስለ ውሎዬ ለማውራት አይደለም። ዝም ብላልኩ ነገረችኝ፣ እናታችሁ ልትጠይቁ እንደሄዳችሁ ነበር። ነበር እና እናታችሁ ጋር ሄዳችሁ? አይ ሄደን ማለት ነበር እና እሷን ከጠይቃችሁ በኋላ ወዴት ሄዳችሁ? እንዴ፣ አባዬ ምንም አትጠይቀኝ እያልኩ ትጠይቀኛለህ እንዴ? እሺ በቃ ይቅርታ፣ አትቆጪ። ይልቅ ሀና ጋር ሄደህ ነበር አሉ። ነበር እና ምን አለች? ወደዚህ ቤት አልመለስም ብላለች። ባ ለምን? እኔ ምን አውቄ ሰላምዬ። ቆይ ይህን ያህል ምናሴ ባደረገው ነገር ተቀይማ ነው? እኔ እንጃ፣ ምንም አልገባኝ። ምን አባዬ የሆነ ነገር ማ ብላለች አይደል? ምን ልትለኝ ትችላለች? አላውቅም። ግን ደግሞ ያስታውቃል፣ የሆነ ነገር ደብቃኛል። አረ ምንም አልጠበቅኩሽም ሰላምዬ። እንዴ አታሸኝ አባዬ ይደብቀኛል እንዴ? አረ አልጠበቅኩሽም ሰላምዬ። ቆይ ምናት ያደረገው ነገር ይህን ያህል ከቤተሰብ ጋር የሚያቆራርጥ ነው እንዴ? እንዴ አላውቅም አልኩሽ ሰላምዬ። እንደዛ ከሆነ ጥሩ ሄጄ ምላሷን እየጎተትኩ ነው ማመጣት። አንቺ እኮ አታደርግም አይባልም። አሁንስ በጣም አበዛችሁ። እኛም እኮ ዝም ያለት ተረጋግታ እንድታስብ ብቻ ነው ሰላምዬ። አንቺ ደግሞ ነገሩን የበለጠ አታክሪው። የራሷ ጉዳይ። አልበዛም እንዴ? የእኔ ልጅ እስኪ በመጀመሪያ አንቺ ተረጋጊ። ቀስ ብለን ደግሞ ምን ማድረግ እንዳለብን እንነጋገራለን። እሺ፣ በቃ አሁን እራት እየጠበቅን ሆኖ እንሂድ። እሺ፣ መጣሁ ለወንድምሽ ደግሞ